ኢየሱስ ክርስቶስ ከተሰቀለ በኋላ ተገንዞ የተቀበረበት እንደሆነ የሚታመን ጨርቅ ጣሊያን ውስጥ ይገኛል። በጣሊያን የሚገኙ ተመራማሪዎች የመግነዘ ጨርቁ፣ የቱሪን ሽሮድ፣ ኢየሱስ ክርስቶስ በኖረበት ዘመን የተሰራ እንደሆነ በትክክል አረጋግጠናል ብለዋል። ከሁለት ዓመታት በፊት የታተመው ጥናታቸው መግነዘ ጨርቁ በመካከለኛው ዘመን የተሰራና ሐሰተኛ ነው የሚለውን እሳቤ ይሞግታል። የተመራማሪዎቹ ጽሑፍ በከፍተኛ ሁኔታ በበይነ መረቦች የተጋራ ሲሆን የዩናይትድ ኪንግደም የአሜሪካ እና የአይርላንድ መገናኛ ብዙሃን ሽፋን ሰጥተውታል። በዓለማችን ላይ የሚገኙ የክርስትና እምነት ተከታዮች በጣሊያን የሚገኘው የኢየሱስ ክርስቶስ መግነዘ ጨርቅ ወይም የቱሪን ሽሮድ እንዲሁም ቅዱስ ሽሮድ በመባል የሚታወቀው ኢየሱስ ክርስቶስ ተገንዞ የተቀበረበት እንደሆነ ያምናሉ። ይህ ከተልባ እግር ፈትል የተሰራው የኢየሱስ ክርስቶስ መግነዘ ጨርቅ በዓለም ላይ በቅርበት ከተጠኑ ታሪካዊ ቅርሶች አንዱ ነው። የኢየሱስ ክርስቶስ መግነዘ ጨርቅ አራት ነጥብ አርባ ሁለት ሜትር ርዝመት እንዲሁም አንድ ነጥብ ሃያ አንድ ሜትር ስፋት ያለው የተልባ እግር ጨርቅ ነው። ጨርቁ በደም የቀለመ ከኋላውም ከፊቱም አይኑ ሰርጎድ ያለ የአንድ ሰው አካል ምስል በደብዛዛው መልኩ የታተመበት ነው። አብዛኞቹ የክርስትና እምነት ተከታዮች በጨርቁ ላይ በተአምራዊ ሁኔታ የታተመው የኢየሱስ ክርስቶስ ገጽታና አካል ነው ብለው ያምናሉ። በተጨማሪም ኢየሱስ ክርስቶስ በስቅላት ወቅት የደረሰበት ቁስለቶች በተመሳሳይ መልኩ በዚህ መግነዘ ጨርቅ ላይ ያረፉትም ከዚህ ጋር ተመሳሳይ መሆናቸውን የቤተ ክርስቲያን ሊቃውንት ያስረዳሉ። ኢየሱስ ከመስቀሉ በፊት በሮማ ወታደሮች የብረት ቁርጥራጮችና የሾሉ አጥንቶች ባሉበት ጅራፍ በተደጋጋሚ ተገርፏል። በዚህም ጨርቅ ላይ በጀርባው ላይ ያረፉት የግርፋት ምልክቶች መስቀሉን የተሸከመበት የሰውነት መበለዝ እንዲሁም በጭንቅላቱ ላይ ያለው ያጠለቁለት የእሾህ አክሊል ያደረሰው መድማትና መቁሰል እንደሚታዩ ያስረዳሉ መጽሐፍ ቅዱስ ኢየሱስን ከመስቀል አውርዶ በጨርቅ ጠቅሎ ገንዞ የቀበረው የአርማትያሱ ዮሴፍ እንደሆነ ያመላክታል ይህ መግነዘ ጨርቅ ለመጀመሪያ ጊዜ ይፋ የሆነው በአውሮፓውያኑ በአውሮፓያኑ 1350ዎቹ ሲሆን ጂኦፍሬ ዲ ቻርኒ የተባለ የጦር አበጋዝ በፈረንሳይ ምስራቃዊ ክፍል ለምትገኝ ሊሬ ለተባለች ቤተ ክርስቲያን ኃላፊ በሰጠበት ወቅት ነው። የጦር አበጋዙ የኢየሱስ ክርስቶስ መግነዘ ጨርቅ መሆኑንም በወቅቱ አውጭው ነበር። ሆኖም በአውሮፓውያኑ 1389 ፒየር ዲ አርሲስ የተሰኙ የትሮይስ ጳጳስ ጨርቁ የኢየሱስ አይደለም፣ ሐሰተኛ ነው ሲሉ ለመጀመሪያ ጊዜ በጽኑ አውግዘውት ነበር። ሁለት መቶ ዓመታት በኋላ በአውሮፓውያኑ 1578 በጣሊያኗ ከተማ ቱሪን ወደሚገኘው ሳን ጂዮቫኒ ባቲስታ ካቴድራል ቤተ ክርስቲያን እንዲዛወር ተደረገ። ከዚያን ጊዜ ጀምሮ በክብረ በዓላት ጊዜ ብቻ በልዩ ሁኔታ ምዕመናን እንዲያዩት ይደረጋል። በአውሮፓውያኑ 1988 ከስዊዘርላንድ ከዩናይትድ ኪንግደም እና ከአሜሪካ የመጡ ሳይንቲስቶች የመግነዘ ጨርቁ ቁራጭ ላይ ሳይንሳዊ በሆነ መንገድ ዕድሜ የሚወስነውን የራዲዮ ካርበን ምርመራዎችን አድርገዋል። በዚህም ጨርቁ በአውሮፓውያኑ ከ1260 እስከ 1390 መካከል ባለው ውስጥ ዕድሜ እንዳለው ድምዳሜ ላይ ደርሰዋል። የቅርብ ጊዜ ግኝቶችስ ምንን ያሳያሉ? የጣሊያን የብሔራዊ የምርምር ምክር ቤት አካል የሆነው የሞለኪውሎችን መዋቅር የሚያጠናው የአገሪቱ ክሪስቶሎግራፊ ተቋም ሳይንቲስቶች መግነዘ ጨርቁ በተሰራበት በተልባ እግር ትናንሽ ክሮች ላይ ጥናት አድርገዋል። ጨርቁ የተሰራበትን ዘመን ለማወቅ የኤክስሬ ጨረር ቴክኖሎጂን ተጠቅመዋል። የምርምር ውጤቶቹ ከሁለት ዓመት በፊት ሄሪቴጅ በተሰኘው ጆርናል ላይ ቢታተምም በዩናይትድ ኪንግደም በአሜሪካ እና በአይርላንድ የሚዲያ ሽፋን ያገኘው ግን በቅርቡ ነው። ሳይንቲስቶቹ ጨርቁ የተሰራበት ተልባ ሞለኪውሎች መዋቅር በአመታት ውስጥ እንዴት እንደተቀየሩና እንደተሰባበሩ ለክተዋል። ተመራማሪዎቹ የመግነዘ ጨርቁን ዕድሜ ለማወቅ ሌሎች ሞለኪውሎችንም ተጠቅመዋል። ለምሳሌ ጨርቁ የተቀመጠበትን የሙቀት መጠን በመለካት ለዘመናት የነበረውን መጠን ግምታቸውን አስቀምጠዋል። እነዚህን ሳይንሳዊ መለኪያዎች በመጠቀም ጨርቁ ከሁለት ሺህ ዓመታት በፊት ማለትም ኢየሱስ በኖረበት ዘመን አካባቢ እንደተሰራ ድምዳሜ ላይ ደርሷል። እንደ ተልባ እግር ያሉ ጨርቆች የመበላሸት አዝማሚያም ስላላቸው ከራዲዮ ካርበን ምርመራ በበለጠ ሳይንቲስቶቹ የተጠቀሙባቸው የመለኪያ ዘዴዎች የበለጠ አስተማማኝ እንደሆነ አጽንኦት ይሰጣሉ። መግነዘ ጨርቅ የቱሪን ሽሮድ ሽመና አይነት በጥንት ጊዜ ይሰራ እንደነበር ጠቅሰው በመካከለኛው ዘመን ነው የሚባለውን እሳቤ ትክክል አይደለም ብለዋል። በመግነዘ ጨርቁ ላይ የሚነሳው ክርክር ታዲያ የት ያደርሳል? ለሚለው ደግሞ የጣሊያናውያኑ ተመራማሪዎች መግነዘ ጨርቁ የቱሪን ሽሮድ ኢየሱስ ተገንጹ የተቀበረበት ጨርቅ ነው የሚለውን አልጠቆሙም። ሳይንቲስቶቹ እያሉት ያለው ግን መግነዘ ጨርቁ ኢየሱስ ክርስቶስ በሕይወት በነበረበት ዘመን ነው እየተሰራው ብቻ ነው ያሉት ተመራማሪዎቹ አሁን የሰሩት ጥናት ስለ ቅርሱ ቀደም ሲል በተደረጉ ጥናቶች ላይ ተጨማሪ ሆኗል። በመግነዘ ጨርቁ ላይ ከአውሮፓውያኑ 1980ዎቹ ጀምሮ 170 ያህል የምርምር ጥናቶች ታትመዋል። አብዛኞቹ የኢየሱስ እንደሆኑ ሲያረጋግጡ፣ ሌሎች ደግሞ ሐሰተኛ ነው ብለዋል። የሮማው ካቶሊክ ቤተክርስቲያን መቀመጫ ቫቲካን ራሷ መግነዘ ጨርቁ ኢየሱስ ክርስቶስ ተገንዞ የተቀበረበት ነው በሚለው ጉዳይ ላይ ሀሳቧን በተደጋጋሚ ስትደያየር ተስተውላለች።